መንገድ አንሰማም። የታች ያሉ ግን እያንዳንዱ ማን ቃሉ እንደተናገረ ይሰማሉ። ቤተሰብ ያለበት በዙራችሁ ላይ ቤተሰብ ያለው እነሱ ዙሪያ ላይ፣ ጋሽዬ እያለ ምሽዬ እያለ ትላንትና ተናግሬው ነበር። ተላይ እኮ ማለት ነው። ትልቅ ሰዎች እኮ ናቸው መጥፎ ቃል የሚናገሩት ። እግዚአብሔር ምስክሬ ነው። ትልቅ ሰዎች አዎ። ልጆማርያምን ነገር ማርያምን በጣም ነው ያለቀስኩት። እግዚአብሔር እውነት አይመስላችሁም? ትናንትና ምሳ እራት አልበላሁም። በቃ በጣም ተናድጄ ዛሬ ራሱ ቅድም እንዴት እንደጮኩ ነው። በጣም ደስ ይላል። እንደ እግዚአብሔር እንደ ሲያስቡት ማለት ዝም ብለው ተለያይተው ይቀራሉ ብለው ነው ያሰቡት ወይስ እንዴት ነው? እግዚአብሔር ትልቅ ሰዎች የሆነ ቤት በስሙ አሞሉ። ደስ የለም። እኔ ጋር ሚሚ ናኒሳ ቤት ሚሚ ናኒሳ ቤት እናንተ እግዚአብሔር ይባርካችሁ። እግዚአብሔር እንደዚሁ ያዝልቃችሁ። ልቦናችሁን አይቀይር። እዚህ ቤት ብቻ ነው መልካም ነገር የሚወራው እና ለእነኛም ልቦና ይስጣቸው። ለእናንተም ደግሞ እግዚአብሔር ለሰው እንደዚህ፣ ለሰው ደስታ፣ ለሰው ስለለፋችሁ እውነት እግዚአብሔር ዋጋችሁ ይክፈለ። መልካምነት ለራስ ነው፣ ይገራችሁ። ተናገረ መጥፎ ለራስ ነው። ግን በዚህ አንዳንድ ጊዜ መስዬ ምን እንደሆነ ታውቂያለሽ? ቤተሰብ ያለበት ትናንትና መጀመሪያ ላይ ነው የተናገርኩት ቤተሰብ ያለበት እዛ ጋሽዬ፣ አሁን ሌሎቹ እሺ፣ ለወንድሞቹም ተዋቸው ብያለሁ እኔ። ወንድሞቹም እሺ ላይሰሙ ይችላሉ፣ አይደለም ግን፣ ደግሞ ምሽዬ ጋሽዬ ዝም ምሽዬ ዝም ስትል ጋሽዬ ዝም ስትላቸው አትፈቅድም ላይ አለ ማንም ማይዝም ሲጀመር ማንም ዝም አይልም። ሲቀጥል ደግሞ ሁለቱ ልጆች ራሱ በጣም ነው የሚዋደዱት። እልክ ነው እንጂ የያዛቸው ሁለቱንም። ፍቅር አለ በመሀላቸው፣ በጣም ነው በመሀላቸው። መተሳሰብ አለ፣ ፍቅር አለ። የምንለያዩ ልጆች አይደሉም። ያስታውቃሉ። እንደዚህ አይዞ ከሰው ያውቃል። ቤተሰብ ያለበት አብሮ ያለበት ሰው አብሮ አንድ ላይ ያለው ሰው አንቺ እዛ የሌለሽ ግን እኔ እዛ የለውም። አንድ ላይ ያለው ሰው እንዴት ይደሰታል? እንዴት ይደረጋል? እንዴት ይለያያል ለማለት እኮ። አንቺ እኮ በቃ ተለያይ። እኔና አንቺ ተለያይታለን ታቋል። በርቀት እኮ በርቀት። አዎ ቀጥ ቀጥ ፍቅር ቀጥ እኮ ፍቅርን አይገድብም። አያችሁ ፍቅር አይገድብ ምንም ነገር። በርቀት ምታስወር አጠገብ ለአጠገብ ሆኖም ሰው ነገ የሆነ ነገር ሊከሰት አንዱ ይጠፋታል አንዱ እኮ የህይወት ጉዳይ ነው። ጉዳይ ላይ ጥሩ ነገር የመመኘት ነውና ሁላችሁም ሆናችሁ እንዳይቀይሩ እዚህ ቤት እንት ሲጀመር ይሄ የነገር እኮ ቤተሰብ የገባበት ቤተሰብ የሚያቃውብ ነው። የሷም የሱም ዝም የሚባል ነገር አይደለም። ይሄ ደግሞ ለታዊ ግጭት ነው እንጂ እንደዚህ ስር የሰደደ አይደለም። ሰው በዚህ ልክ ለሰው መጣላት የእውነት ማፈሪያዎች ናቸው። እግዚአብሔርን ኔጋ የቶ እኔ ወደ ፊት የሄድን እንደሆነ አላውቅም፣ ብቻ እግዚአብሔር ይመስገን። ሁላችሁም ብቻ እናንተም እግዚአብሔር ያክብራችሁ። እዚ ገት ላይ በጣም ለነሱ የቆማችሁ ልጆች እግዚአብሔር ይስጣችሁ፣ እውነት መልካሙን ነገር ሁሉ ያድላችሁ። በጣም ደስታችን የፍሪ ፍሪ የሰውን ደስታ ወይ ማንቺ አምስት ቀን ያዘንሽውን እኮ በአምስት ሰከንድ ነው የምታጠፊ በደስታ ማለት ነው። አየሽው፣ ለአምስት አሁን የቪዲዮ መጨረሻ ላይ ነው። አየሽው አደለም? ይሄ ቪዲዮ አርባ ደቂቃ ወይም ሰላሳ ደቂቃ ከሰላሳ ደቂቃ እኛን ማይ ላይቭ የኔ እናት እንኳን ደስ አለሽ የኔ ውድ። ትላንትና ሪኮርዳችን እንደ እንትን በጣም አገዜችን በጣም ከዚህ በፊትም ሁለት ወር ላይ እንደዛ ሁሉ ነገር የነበረ እሷ ነበረ ያገዘችን፣ እና ስለ አግዛን እንትን አድርጋ እና ቪዲዮችን እየቀረጸች ለእነሱ አደርሳለች። በዛም ደግሞ አንቺ ምትክበሪ፣ እናመሰግናለን። እናመሰግናለን። ማይ ላቭ ገስቱ ገጹ ዝግ ነው። እኔ ጋር አላውቅም ነው መልካምነት ለተሳዳቢዎችም ማስተዋሉን ያደላቸው አሁን

ለወደፊቱ ራሱ ምከሯቸው፣ እናንተ የምታገኟቸው ልጆች መሲ። እናመሰግናለን። እኔ ወደ እህት እናመሰግናለን። አንቺም እንደዛው ነሽ፣ ከእኛም ጋራ ነሽ። እናመሰግናለን። እኔ አላወራም ብዙ ጊዜ ታወራ፣ ልጆች ያወርዱኛል። እኔ ለምን እንደሆነ አላውቅም። የሆነች ልጅ አለች። እኔ ታገኙን አላውቅም። ሳወራም አታስወራኝም። እኔ ብዙ ጊዜ አላወራም፣ እገባለሁ፣ ግን ታብታ አድርጌ አዳምጣቸዋለሁ። ግን ሁሌ ማለት ነው። ግን ማውራት አላወራም ገብቼ

እና ጥፊ ስቲ እኮ ነው እ ጥፊ ስቲ ነው። ጥፊ መድኃኒት ነው። ለሁለታቸው አትናገሩ እንደዛ ማለት እኮ ነው እንጂ ሌላ ነገር አይደለም። ለእነሱ ሁለቱ አንቺ እኮ አይደለሽም።